መንፈሳዊ ህይወቴ ያስወጣታችሁኛል። እኔ በፊት በስዴት እንኳን እያለው ምን ያህል ጠንካራ መንፈሳዊ ልጅ እንደሆንኩኝ ጓደኞች መስክሩ፣ ኮሜንት የሚሰጡ ጓደኞች መስክሩ። አሁን ግን ቀስ በቀስ አለባበሴ ተቀይሯል። ቀስ በቀስ ወደ ሙዚቃ ሄጃለሁ። ይህ የሆነው ደግሞ በሱ ምክንያት ነው። ሁሉን ነገር ሽሽ እያልኩኝ ለሚዲያ እንዲታይ እንዲኩኝ እንዲታይ እንዲልበሽ እንዲታይ እንዲህ አርግ እየተባልኩኝ ከእግዚአብሔር ርቅ ያለውኝ ሶ አሁን ከዚህ ትዳር ወጥቼ ወደ እግዚአብሔር ቤት መሄድ ነው የምፈልገው። እባካችሁ ግን ልጄን አሳዩኝ። እኔ ፖሊስ ይዤ መጥቼ ጉድ እስከሚባል እስከሚሆን ድረስ አልፈልግም። ይህ ቪዲዮ ታውታላችሁ። ስለዚህ ልጄን አሳዩ። ከእናንተ ሌላ ምንም ነገር አልፈልግም። እውነቴን ነው። ምንም ነገር አልፈልግም። በቅቶ። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? አላሁ ወኒ፣ እግዚአብሔር ይመስገን። ማይክ ይታራል አይደል? መብራት የለም፣ ገጠር እንግዲህ ማረግ ምናምን። መብራት ጠፍቷል ሰሞኑ እና ቤተሰቦቼ ዛሬ የመጣሁት ለሰጣችሁ የኮሜን አይዞሽ ላላችሁኝ፣ ላበረታታችሁኝ፣ ከጎን ለሆናችሁ ላመሰግናችሁ ነው እና ደሞ የሆነ ነገር በጣም ስለጨነቀኝ ላማከራችሁኝ የመጣሁት ቤተሰብ። የምሬን ነው። ለራሴ ቃል ገብቻ አለው አልቅሼ እናንተንም ላላሳዝናችሁ፣ እኔ ስለምን አለቅሳለሁ ብዬ ቃል ገብቻ አለው። ግን አንድ ሆድ ባሰኝና የከፋይ ነገር አለ። እሱም ልጄ ልጄ በጣም ናፍቆኛል ቤተሰቦቼ ልጄ በጣም ነው ይናፈቀኝ። ይኸው ከባለፈው ከቤት ከወጣ ቀን ጀምሮ ስልክ እንኳን በቅጡ አያወራም። አዶን የገና ሁለት አመቱ ነው ስልክ በቅጥ እንኳን አያወራም። በስልክም ብደውል አጋዣችን አለች ከሰዓት ከሰዓት ሂዳ የምትይዘው እሷን አገናኘ። ደውዬ ነበር አባቱ ጋር ነው አለችኝ። እነሱ ጋር ደግሞ እኔ ስልክ መደወል አልችልም። በቃ ትንሽ የደበረኝ ነገር ቢኖር ልጄ ብቻ ነው እንጂ ሌላው እንኳ ችግር የለውም። ሊሳብ ይቻላል ቤተሰብ ሊሳብ በጣም የሚደብረኝ። እኔ በቃ እናንተንም ላላሳዝን አላለቅስም ብዬ ለእናንተም ቃል ገብቼ የላችሁ ነበረ፣ ግን መስኪ እየተበላሸ ነው፣ እና ቤተሰብ ስት እኔ ማልቀስ አልፈልግም። እኔ ወርቅ አልፈልግም፣ ጌታን ቤተሰቦች ማልቀስ አልፈልግም። ልጄን ናፈቀኝ በቃ። ምን ትመክሩኛላችሁ? እናንተ ምን ትመክሩኛላችሁ? ፖሊስ ጀሊድ ቤት ደወልኩኝ፣ ደወልኩኝ ስልክ አያነሱም። ሰው እንዴት ልጅ እያለው ልጅሽን አታይም ብሎ ይከለክላል? እኔ ምን አጠፋሁኝ? እኔ ምን በደልኩኝ? በራሳቸው ምክንያት እኮ ነው ጭራሽ ብለው ብለው ለልጄ መተት አርገሽበት ነው ትምህርቱን ያቋረጠዋል አሉ። እስከዚህ ድረስ እኔ የከፈልኩ ዋጋ ስደት ላይ መከራ አይቼ፣ ብዙ ነገር አይቼ አንተ ምን አለ አንተ ምን ይዛል ዛልል እኮ ነው። እኔ ትዳሬን የጀመርኩበት ዛቦች እኔ ግን በጣም ነው ይገባል። አንተ ይገባችሁ ማለት ብዙዎቻችሁ ለምንድነው የምታለቅሹው? ለምንድነው ኮራቤ እና እና ስሪ ምናምን ብዙ ነገር እኔ እኮ ልጄን ትቼበት የምሄደው እናት የለኝም ማለት የሚያስለቅሰኝ ብሶቴ ነው። ቤተሰቦቼ እኔ ምንም አላጠፋሁም ሲጀመር ማለት ነው። ምንም መጥፎ ነገር አልሰራሁም። በስደት ብዙ ነገር እናቴን እስከ ማጣት ድረስ ሰርቼ ተሰርቼ የመጣሁትን ነገር ለትዳሪ አውጥቼ ከመኖር ውጭ ሌላ ክፉ ነገር አላደረግኩም። ለምንድን ነው ምን ስላጠፎ ነው ልጅሽን አታይም የሚባለው? እኔ ወደ የት ነው አቤት የምለው እንዴ? ፖሊስ ይ እሄዳለሁ እንዴ የግድ የራሴን ልጅ ለማየት እንዴት ፖሊስ ልጅን ከለከሉ ብዬ ቆይ ልበል እስኪ። እናንተ በኮሜንት በምን መንገድ ልጅ የልየው ወይስ አላቅም እኔ ልጄን በጣም ነው የናፈቀኝ። ልጅ ያላችሁ ስሜቱ ይገባችኋል፣ ታውቁታላችሁ ሁሉንም ነገር። ቤተሰቦቼ፣ ማልቀስ መፍትሄ ሆኖ አይደለም፣ ሚዲያ ላይ መቶ ማልቀስ መፍትሄ ሆኖ አይደለም። ምናልባት አልባት ይሄን ቪዲዮ አይተው ቢራሩልኝ ብዬ ነው። እነሱ መቼም ይከታተሉኛል ዛሬ ምን ሰራች፣ ዛሬ ምን አለች እያሉ ስለሚያዩ ሁለት አመት በቅጦ ያልሞላው ልጅ ከእናቱ ይለያል። እንዴት እንደሆነስ በምን አውቃለሁ? አሁን በልቷል፣ ጠጥቷል፣ በስነ ስርዓት አለ የሚለውንስ እንዴት ነው ማየት የምችለው? እንደ ሰው እናንተ አትረዱኝ። ማልቀስ ፈልጌ አይደለም እዚህ መጥቼ የማለቅ ሰው። ብዙ እኮ ጠላት አለ በሚዲያ። ብዙ ወዳጅ እንዳለ ሁሉ ብዙም ጠላት አለ። ይህም በየመፍሰስ እኮ የሚያስደስተው ሰው እንዳለ አውቃለሁ ግን እኔ በቃ ይሄን ቪዲዮ ካያችሁ፣ ጊዮንም ሆነ እናቱ እባካችሁ ልጅን ብቻ አሳዩኝ። እኔ ሌላ ከናንተ ምንም አልፈልግም። እኔ ይሄን ላይፍ መኖር አልፈልግም። ትዳሩ ነው ዲያል አልፈልገውም። እኔ ብዙ ነገር ብዙ ነገር ታፍኜ ነው ያለሁት። ብዙ ነገር በቃ ስቄ ደስተኛ ሆኜ ሚዲያ ላይ ስታይ ስቄ ተጫዎቼ ስታይ የውስጤን ማንም አያውቅልኝም። ዛሬ ግን ከእናንተ ከመጣ እኔ ትዳሩን አልፈልገውም አብሬ ምኖር አልፈልግም። እኔ ከመንፈሳዊ ሕይወቴ አስወጣታችሁ። እኔ በፊት በስደት እንኳን እያለሁ ምን ያህል ጠንካራ መንፈሳዊ ልጅ እንደሆንኩኝ ጓደኞቼ ይመስክሩ፣ ኮሜንት የሚሰጡ ጓደኞቼ ይመስክሩ። አሁን ግን ቀስ በቀስ አለባበሴ ተቀይሯል፣ ቀስ በቀስ ወደ ሙዚቃ ይጫለው። ይሄ የሆነው ደግሞ በሱ ምክንያት ነው ሁሉን ነገር ሽሽ ያልኩኝ ለሚዲያ እንዲታይ እንዲሁኝ እንዲታይ እንዲልበሽ እንዲታይ እንዲያርግ እየተባልኩኝ ከእግዚአብሔር ርቅ ያለው ሶ አሁን ከዚህ ትዳር ወጥቼ ወደ እግዚአብሔር ቤት መሄድ ነው የምፈልገው። እባካችሁ ግን ልጄን አሳዩኝ። እኔ ፖሊስ ይዤ መጥቼ ጉድ እስከሚባል እስከሚሆን ድረስ አልፈልግም። ይህ ቪዲዮ ታውታላችሁ። ስለዚህ ልጄን አሳዩ። ከእናንተ ሌላ ምንም ነገር አልፈልግም። እውነቴን ነው። ምንም ነገር አልፈልግም። በቅቶኛል። እኔ ምንም አልፈልግም። የቤት እቃ ስጡኝ አልልም። ባጃጅ ሸጡና ካብሉኝ አልልም። ያለኝን ነገር አልፈልግም። እኔ ወጣት እሰራለሁ፣ በዩቲዩብ ሰርቼ እቀየራለሁ። ካልሆነልኝ ስደት ሄጄ እሰራለሁ። ብቻ ግን እኔ ልጅን ማየት ብቻ ነው የምፈልገው። እርስዎም ቢሆኑ ልጅዎትን ባጠብ ቦጡት ልለምኖት፣ ልጄን ብቻ አሳዩኝ። በቃ ልጄ እንደውም ከኔ ጋር ይሁን። ልጅ ቢረበውም ቢጠመውም መሆን ያለበት ከእናት ጋር ነው። እባካችሁ ቤተሰቦች፣ እናንተም እዚህ ጋር የምታዩኝ ወንድሞች፣ በኮሜንት እባካችሁ በቃ ሊያራራ የሚችል ኮሜንት ጻፉና ስለሚያዩ ልጄን እንዲ እንዲፈቅዱ ወይ ደግሞ መላ ንገሩ፣ እንዲ እንዲ እንዲያደርገሽ፣ እንዲ እንዲሆነሽ፣ ልጅሽን ማግኘት ትችላለሽ ብላችሁ እናንተ አይዲያ ስጡኝ። በቃ ሊከውን አላለቅስም

በቃ ይሄንን ካስተላለፍኩላችሁ ሌላ የመጣሁት እኔ፣ እንደምታይ ወጣት ነኝ፣ ገና ልጅ ነኝ፣ ብዙ መስራት እችላለሁ። ስለዚህ ምን ምን ብዬ ነው እኔ የእሳቸውን ልጅ መድኃኒት አድርጌ ከትምህርት እንዲያቋርጥ የማደርገው? እስኪ ይንገሩ ቤተሰብ። እኔ ምን አጥቼ? እኔ የፈለኩትን ሰው አግብቼ መኖር ወር እችላለሁ፣ አይደለም? ስለዚህ ምን አጣሁ ብዬ ነው? ከእሱ ምን አገኛለሁ ብዬ ነው መድኃኒት አድርጌ ከትምህርት የማቋርጥ? ይሄ እራሱ እኮ ያስለቅሳቸዋል። እኮ ይሄ እኮ ማለት አንቺ ለእሷ አትመጥኙ ማስደግመሽ በነው እንዲሽ ልክኔ ግፊት አድርጌ ፍቅር እንትን እንደጀመር ልኮ ነው እየተናገሩ ያሉት። ግን እንዴት ነው ሴት ልጅ ነው በዚህ ልክኔ ሊወነጅሉ ባላወቁት ባላዩት ሊወነጅሉኝ የቻሉት ቤተሰቦቼ እኔ በጭራሽ ማርያምን እኔ ድግምት የሚባል ነገር አላቅም። ጭራሽ እኔ መንፈሳዊ ልጅ ነኝ። ምንም ነገር የማውቀው ነገር የለም። በሰዓቱ እኔ እንደውም ትምህርትን ተማር አታቋርጥ፣ ቤተሰብ ለፍተው ነው ያስተማሩ። እኔ ስራ እሰራለሁ፣ ስራዬን ጎን ለጎን ምግብ ቤትን ከፈትኩ። ምንም ሳርቼ አንተ ደግሞ ትምህርትን ጨርሻ ስትመረቅ እንጋባለን ብዬ ነበር። እሱ ነው እንደው ማይ አሁን ካልተጋባም ብሎ ሳልዘጋጅ ሳላጠ ነው በደንብ ስለ ቤተሰቡ ባግራውንድ እንዳላቅም፣ እኔ ያለው የት ነው፣ እነሱ ያሉት የት ነው፣ ምን ያህል ተቀብለውኛል የሚለውን ሳላረጋገጥ ገብቼ መከራዬን እየበላ ያለው እኔ ነኝ። ሆን ብሎ ታቀዱበት ነው። ከጎጃም የመጡት እርግጠኛ ነኝ። ሆን ብሎ ላስወጣት ነ ተባብሎ ነው የሚመስል ድንገታዊ፣ በዚህ በወር በሁለት ወር የተወሰነ ውሳኔ አይደለም። ግን ይህን ካወቃችሁ ለምን ልጁ ሳይፈጠር በፊት ማድረግ ትችሉ ነበረ? ልጁ ያሳዝናችሁ። ሕፃን ልጅ እኮ በአባትና በእናቱ ሲያድግ ነው ሁሉም ነገር ደስ የሚለው። ባይበላ ባይለብስ ባይ ጠጣኩ ለሕፃን ልጅ እኮ እናትና አባት አንድ ላይ ሆኖ ማደግ እኮ ትልቅ ነገር ነው። ይህ እንደምትለያዩን ካሰባችሁ፣ እኔ ለሱ እንደማልመጥን ካሰባችሁ፣ ልጁ ሳይፈጠር ለምን ቀድማችሁ አላደረጋችሁም? ብዙ ነገር ሉዝ ሳላረግ ለምን ቀድማችሁ አላደረጋችሁም? ዛሬ ልጄ አባቱን ከለመደው በኋላ እኔም ትዳሬ ብዬ በቋሚነት ከስደት ቀርቼ ደፋ ቀና ብዬ ወጣትነቴን ካባከንኩ በኋላ ለምን እንደ ጥላት እንደዚህ በዚህ ልክ እኔ ምን አደረግኩ? ቤተሰብ እስኪ እኔ ጥፋት ምንድን ነው? እኔ እናቴ በዓልን ከእናንተ ጋር አሳልፋለሁ ብላለች ትምጣ ሲሉኝ እኮ እኔ ያላዘጋጀሁትን ጠይቁኝ እኮ ቤተሰብ። ብዙ ነገር ደስ ብሎኝ በቃ ለምን የባሌ እናት ለእኔም እናት ናቸው ደስ ብሎኝ ነበረ? እውነት ለመናገር ፈጣሪ በሚያውቀው በጣም ደስተኛው ሁኜ ነበር፣ ተዘጋጅቼ የጠበኳቸው ግን፣ ለካ ከባድ ነው። መልካምነታችንን፣ የዋህነታችንን ስደተኛ ደካማ ጎኑን አጥንተው። ብቻ እኔ የምማጸነው ነገር ቢኖር አሁንም ልጅ ነው ቤተሰብ። በቃ ቪዲዮ አለብሳባችሁ ግን እመኑኝ አሁንም ቃል የምገባላችሁ ትንሽ ቀን ነው፣ ትንሽ ቀን ላገግም። በቃ ማለት ማንም ሴት ልጅ ከትዳር ወጥታ በትንሽ ቀን ጤነኛ ልትሆን አትችልም፣ በቃ ማለት ደስተኛ ልትሆን አትችልም። እኔ እንኳን ደስተኛ ልሆን ብል ውስጤ ላይ ያለው ስሜት አይጠፋም። ለምን ከእናንተ ዋሻችኋለሁ? ታዲያ ደስተኛ እስከምትሆኝ ለምን ቪዲዮ ትወጫለሽ እንዳትሉኝ ብቻ ለምን እኔ ቪዲዮ እፈልገዋለሁ አንደኛ ብሶቴኝ ሰው ይልኝ አይዞሽ በሉኝ ኮሜንታቹ ያጽናናኛል ምጽፉት ነገር ለኔ ያጽናናኛል ሁለተኛ ደግሞ እናንተ ስታዩልኝ የተወሰነች ነገር ብትጠራቀም ገጠር ነኝ አሁን አይደለም ሰው ጋር ነው ያለሁት ቤተሰብ ጋር እንኳን አልሄድኩም ስለዚህ ሒጂ ቤት ተከራዩልኝ ብዬ ደውያለሁኝ ኮምቦልቻ ባለው በዛው በልጅ አካባቢ ቢያንስ ሲወጣ ሲወርድ እንኳን እያየሁኝ አመች ከሆነ ለምን ልጄን ሰርቄ እራሱ እኔ አዲስ አበባ እሄዳለሁ። ልጄን ካገኘሁት አንዴ እጄ ከገባ ልጄን ይዤ አዲስ አበባ ይጄ ትቤን እየሰራው ሰው ቤት ተቀጥሬ ሰራተኛዬን ይዤ ልጄን እራሴ አሳድጋለሁ። ፕሊዝ ይሄን ቪዲዮ አይታችሁ ልጄ ምን ያህል እንደናፈቀኝ እንድትረዱልኝና ልጄን እንድትሰጡኝ። እኔ ስልክም አላነሳ ብላችኋል። አላነሳብላችኋል ቢሆንማ ያነሳ እናቱ ያነሳ አጋዤ ታነሳለች። ልጁን በፊት መጫወቻ ቦታ ምናምን ይዛት ትሄድ ነበር። አሁን እንዳትሄጂ ብለው ከልክለውኛል። ቤት ግቢ ነው ማጫውተዋለች። ለምን እዛ መጫወቻ ቦታ እኔ እንዳላየው እኔ እንዳልወስደው ማለት ነው። አያችሁ አይደለ? እቃ አልሰጡኝም። ፍሪጅ አለ፣ ቁምሳጥን አለ፣ አልጋ አለ፣ ሶፋ አለ፣ እስቶ ሙሉ የቤት እቃ እነሱ ጋር ነው ያለው፣ የኔ ማለት ነው። ስለዚህ እኔ እቃውን ምንም ይቅርብኝ፣ ብቻ ልጄን ያሳዩኝ እና ቤተሰብ ትንሽ እስከማገግም ነው የማለቃቀስባችሁ ትረዱኛላችሁ ስንት አመት ስድስት አመት ሙሉ የተገነባ ፍቅርና ትዳር እንዲህ በቀላሉ አይረሳም ለምን ዋሻለሁ እኔ ባሌን ወደው ነበር እሱም አብሮኝ እስካልድረስ መልካም ልጅ ነበረ ግን አላውቅም ድንገት እንዴት እንደዚህ እንደሆነ አላውቅም ብቻ ከዚህ በላይ ምንም ብሎላችሁ ስለማልችል ወዳችኋለሁ እሺ አመሰግናለሁ ስለሆነ ነገር